እስ ማግባት አልሻም የቆሎ ተማሪ፣ ያንን ዳሃ መሳይ፣ ያንን ጦማዳሪ፣ ለእነ ምሳው ድጓ፣ ለእነ ራቱ ቅኔ፣ ከእነሱ ላአንዳቸው ሚስት አልሆንም። እኔ ተማሪ ተማሪ ሲሉሽ፣ ከአውሮፓ የመጣ ዶላር መሰለሽ? መቋሚያው ወርቅ ነው፣ መጠምጠሚያው ሻሽ፣ የተማሪው ከንፈር ማሪቱ፣ ማሪቱ ውዳሴ ማርያሟን የደረሰባቱ። አዎ ካንቺ አታርፍም፣ አትወድቅም በከንቱ በሰማይ በምድር ደሞዝ የሚበላ እስኪ ሰው ጥሪልኝ ከየኔታ ከየኔታ ሌላ፣ በየሄደበት ስሙ የሚጠራ ተናግሮ የሚወደድ ጠቆቶ የሚፈራ መምህር አይደለ እንደ የህዝባችን አውራ። ኧረ እባክሽ ዝም በይ አካበድሽ ሾሳ፣ ጭፈራ ቤት አይወስድምሽ፣ ታ ያዝናና አይጨፍር አይደንስ አይስም በጎዳና። ሁሌ መቅደስ መቅደስ፣ ቅዳሴ ቅዳሴ፣ እሱን ተከትዬ ልሆን ነው መነኩሴ ሽኝ ውድዬ አይስም በጎዳና ከቶ ለመሆኑ ዳንስና ጭፈራ ለማን ትዳር ሆነ የማንም ቤት መራ ደግሞ የምሽቱ የዘፈኑ ነገር አንቺ የምትፈልጊው ትዳር ወይስ አዳር? ሳዳር የእኔ እርካታ የአይምሩዬ የደስታ የፍቅር የማርከሻ የልቤ ትዝታ የሐይቁ ገዳም ነው የውሃው ላይ ካርታ የቅኔው ቀመር ነው የእጣኑ ሽታ የድጓቅኝቱ የመጽሐፉ አንደምታ ደምታ መላ ሰውነቴን መቶ እየወረረኝ እሱ ነው በፍቅሩ ነፍሴን የሰወረኝ። እንኳንም አልኖረኝ ቄስ ያገባ ዘመድ። መንቀሳቀሴ ለህ ከወደዱት መሄድ መታሰር ነው እኮ በረቀቀ ገመድ። አግብቶም አይፈታ ፈቶም ማያገባ ለእሱ ብቻ ትርገፍ የውበት ያበባ። ይበቃሽ አሉዴ እኔ እድለኛ ነኝ እሱን በመውደዴ። የቀናትን ቀመር ቀምሮ የሚገፋ ሰማይን በምስጢር ቀዶ የሚሰፋ የእውቀት ሰረገላ የጥበብ ፈላስፋ ተሜን በማፍቀሬ እኔ እንዴት ልከፋ? ያልተቀነሰ ፍቅር ያልተቸረቸረ፣ ከልቡ ውስጥ ወጥቶ ለኔ ተቸረ። ያልተበረዘ ውድ ሰጥቶኝ ስለኖረ መቼ ከፋኝና ምን የተቸገረ? ማሊት ቆመ እንጂ ፈጥኖ እየበረረ ጭፈራ ቤት ሄዶ ጥሎኝ አላደረ። አፍሽ እንዳመጣው እንደተናገርሹ ውበት አበባሽን ለብዙ ካቀድሹ፣ አበባርሻ ቦታ ይጅና ነስንሹ። ቄስ አግብቶ መኖር በፍቅር በተስፋ መታሰር ነው ካልሽኝ ልብሽ ከተከፋ የሚፈታ ይስጥሽ ወልዶ የሚጠፋ በፍቅር መታሰር ከሆነሽ ገሃነም ተፈተሽ ኖሪልኝስ ከዘላለም